ሁለት ቤት ስሪ ራስ ወዳድ ስለሆንሽን እነዛ ካሜራ ፊት ነው እንደዛ በሚለው። ሀይ፣ እንዴት ናችሁ? ሰላም አለይኩም ያ ጀማአ፣ ሁላችሁም ሰላም ነው? እንዴት ነው? እንኳን ወደ ኢሳም እና ይክራም የዩቲዩብ ቻናል በሰላም መጣችሁ። ጠፍተናል። እንዴት ነው ጾም? ያው ረመዳን ነው። ጾም እንዴት ነው? ጾም እንዴት ይዟችኋል? የክርስቲያኖችም ጾም ነው እንዴት ይዟችኋል ጾም አሪፍ ነው ዱዓ እያደረጋችሁ ነው እየጾማችሁ ነው እንዴት ነው ለሴቶች ከባድ ነው በጣም በተለይ ለአረብ ሀገር ላሉ እህቶቼ በጣም እንደሚከብዳችሁ አውቃለሁ ስራ እንደሚበዛባችሁ አላህ እንግዲህ ያቅልላችኋ አላ ጉልበቱን ይስጣችሁ አላ ጾማችሁ ነው የሚቀበላችሁ ያለውን ነገር ያው ታውቁታላችሁ መቼም እንትን ብለን ምናምን ቪዲዮ ምናምን አንሰራ ምና እንደ ሀቂቃው ያው በቃ ከኢሳሙም ጋር ስለማንገናኝም ምናምን ብዙም ስለማናወራ አልተጣላንም፣ ግን ያው አናወራም። ያው እስቀ የሚያለው ባለፈውም እንዳያችሁት ነው። ጓደኞቹ ሊያወሩ ምናምና ሞክረዋል። ያ አዲስ ነገር ስለሌለው እንደሚያውቁት ነገር ና እናንተ የምታውቁት ነገር ስለሆነ ምንም የተለየ ነገር ልነገራቸው አልቻልኩም። የተለየም ተስፋ ልሰጣቸው አልቻልኩም። ብቻ እስኪ ያው ቢያንስ ረመዳን ምት ለማለት የሆነ የጉድል ነገር ያለ ያህል ነገር ይሰማልና አፉ በለኝ ሶሪ ምናምን ነገር አለዋለሁኝ። ከዛ ያው ትንሽ ምግብ ምናምን እንትን እያልኩኝ ነው፣ እዛ በመንዲ ነገር እየሰራው ነው። ምንም መቅረጽም ያስፈልጓል ብዬ ስላላሰብኩኝ ትናንት አልኩትም፣ ግን ያው ቡን ውስጥ እንትን ብያታለሁ እና አብዛኞቻችሁ እንትን የምትሉት ያው እኔ እሱን እንደ ኢሳምን እንደ ግፍት ምናምን እንድ ስለሆነ እኔ ግፍጭ አደለም የምሄደው፣ ያው ታውቃላችሁ፣ እኔ ግፍጭ አደለም የምሄደው እሱን የቻልኩትን ነገር ሞክሬያለሁ። እዚህ አልሆን ሲለኝ ነው ሌላ ነገር የሞከርኩት። ይህ ደግሞ በአብዛኞቻችን ላይም ያጋጥማል። ብቻ ጥሩ ነገር ብትመኙልኝ እኔም ደስ ይለኛል። የምር ደስ ብሏችሁ እናንተም እሱም ደስ ብሉት ምናምን ነገር ያው ብትሸኝ ምናምን ደስ ይለኛል። ከዛ በኋላ እንግዲህ የሚሆነው አብረን እናያለን። ከመሄዴ በፊት ያሉትን ነገሮች ለመፍታት ያሉትን ነገሮች ለማስተካከል እየሞከርኩ ነው ያለሁት እና በቻልኩት መጠን በሰላም በቃ ለውስጤ ሰላም ሆኖ ነገር እንደሄድ ነው የምፈልገው እና አንድ ማስተካከል የምፈልገው የእሱን ነገር ስለሆነ የእሱን ከእዚያም ጋር ያለኝን ነገር ለመፍታትና በፒስ ለመጨረስ ምናምን ሞክራለሁኝ። ይህም ቪዲዮ እንድቀርጽ ያደርገኝ ብዙ ሰው አለ። በጣም በቃ እንዴት ሆናችሁ ይጠፋችሁ ምናምን ተጨንቃችሁ ነው እንትን የምትሉት እና ኦረዲ ወደንም ይሁን ሳንወድም ወደ ሶሻል ሚዲያ መጥቷል ያለው ነገር እና ባልተገመተ ሁኔታ ውስጥ ለውስጥ ማለቅ የነበረበት ነገር ነው ወደዚህ የመጣው እና ኦረዲ እናንተ ካወቃችሁ እና ጭንቀታችሁ ሆኖ የራሳችሁ ጉዳይ ሆኖ እስካስጨነቃችሁ ድረስ ደግሞ ያለውን ቀጣይ ነገር ማወቅ አለባችሁ። ኦልሬዲ ምንም አገር የሚያውቀው ነገር ሆኖ ተደበቀ አልተደበቀ ተቀረጸ አልተቀረጸ ምለጣ ያመጣም እና ሶሪ እንዳልኩት እንድታቁልኝ ምናምን ፈልጋለሁ። ያው ራስ ወዳድነት ምናምን እንድትሉኝ ምናምን አልፈልግም እና ለዛም ነው ይህን ቪዲዮ መቀርጽላችሁ። ግን ያው ብዛችን ትና ውስጥ አደረጋት እና የቻልኩት መጠን እንዳያየው ሆነም አድርገዋለሁ። ዝም ብዬ ያው ብራንክ አይደለም ግን አለ እየቀረሽ ለእናንተ ስል ሶሪ እንድለው እያልኩት እንዳይመስለው ማለት ነው። ለእናንተ ስል ሶሪ ምናምን እያልኩት እንዳይመስለው እንሻላ እንግዲህ ነገሮች ይስተካከላሉ ብዬ ተስፋ አረጋለሁ። በዱዐ አድርጎ እንግዲህ ጋይስ ከሲመጣ እስኪመጣ እዛ ጋ አስቀምጠታል እንጂ ሚሽ ኮዘፍ የሚመስለው ሰላም አለኩም አትሩ

ተራቢ አትሰግድም ምናምን ያለ ነው ቦታ ሲሆን፣ አንተ ዱርዬ ተራቢ አትሰግድም ምናምን ምን አዲስ ነገር አለ? እኔ ምን ታወርኛለሽ ብዬ ከሰፍሰፍ ብዬ ነው የምመጣው፣ ምን ታወርኛለሽ ብዬ

አውራ አብረን ሰራ አብረን ቆየ አብረን ብዙ ሰማችን። ከፋለ ከዛ ብቻሽን ደግሞ የነገር ፈጠርሽ። ያው ሲም አለን እንደ መረዳት ምንድን ነው የምንረዳሽ? ምንድን ነው የምንረዳሽ? ምንድን ነው የምንረዳሽ? ወደ ምን ለራስ ራስሽን ስለምትወጂ ተለውጥሽ። አብረን ሰራን አብረን ቆየን አብረን አቀድን ጨረሻ ጨርሽሽ ላይ ብቻሽ ነው። እሺ አሁን ምንድነው ምታውሪኝ? አይደለም ምን ልታውሪኝ? ያው እነሱ ፊቱን አስደብር ያለው ይሄን ይችላል አሰብኩኝ። ያው በእርግጥም አንተም ደብረውሃል አይደል? ደብረው ነው። ይሄ ግን ያን ያህል እነሱ ስላሉ የሚለወጥ ነገር የለም ላይ በጣም እንዳንቺ እኮ አሁን እኔ ካሜራ ራሴ ስለማስቀምጥ አላወራም ብዬ ነው እንጂ እኮ አብረን ይሰራ ነው አይደል? አብረን እንደዚህ ደረስ ነው። እሺ ሴቱኝ እኔ ምንድን ነኝ? ላይፍ አለኝ እኮ የፈለገ ሴት ብትሆኚ እንደዚህ እንደዚህ አይነት ሪሌሽን ያስፈልገኛል። እንዲንዲ ነው። ስለዛ ነው ቀላል ግዴታ አንቺም እንደተመልከች ከኢንተርቪው ምናምን ማየት እኮ ይጠብቅብሽ። እኔ እናንቺ ምን እናሳልፈው አለ አይደለ? አውቀሽ ድንቁር ብለሽ ነው እንጂ አይደለም አይደለም። ኢክራም ስሚ ስሚ፣ አውቀሽ ደንቁረሽ ነው እንጂ። በግልጽ አማርኛ ካወራን ምንድነው? ተግባሪ የትኛው ማነው? የትኛው ጓደኛ ነው መኪና ገዝቶ ሲጠየሹ? ነገ ላይ ፌል ያለሽ ብል ነው እንጂ የትኛው ማለት አውቀሽ የተኛሹ እንገሪኝ፣ እስኪ አይደለም፣ የትኛ አይተሽ ታውቂያለሽ? እና ምን ማለት ነው? ከዛ አይ እኔ በተግባር ስለማይመስለኝ ምናምን ምናምን። እኔ እኮ ራሴ ካሜራ አስቀምጬ እዛች ጋር አንቺ መታወሪው ገብቶሻል። እየመረጥኩልሽ እኮ ነው እንጂ ምንም እኮ ይሄ እኮ የሚያስከፋ ነገር ምናምን። ስለጓደኝነት አይደለም የምናወራው እስከ ዛሬ ድረስ ያደረኩትን ምንድን ነው ከአንድ ሴት ጋር አይተሽ ታውቂያለሽ? ከእቺ ጋር ፍቅር ጀምር ያለው እቺ ልጅና ፍቅር ያለው ሰምተሽን ታውቂያለሽ? ነው ልብ ያለኝ አይመስልሽም ወይ? ስሜት ያለኝ አይመስልሽም ነው ስሜት የለህም ምናምን እኮ አይደለም፣ እሱ ገና እኔ እናንተም ደግሞ በግልጽ እንደዚህ አውርተን ስለማናውቅ የፈለገውን ተግባሬን እኮ እያየሽ ነው። ተግባሬን እያየሽ ነው። በቃ አውቀሽ ተኝተሽ ደንቁረሽ ራስ ወዳድ ሆነች ነው እንጂ ተግባሬን በደንብ እያየሽ ነው። የምችለውን ነገር ባንቺ ላይፍ ውስጥ ለማስተካከል በእኔ ላይፍ ውስጥ ለማስተካከል ምጠራውን ታውቂያለሽ። አንቺን ማሳደግ ስለምፈለግኩኝ አብሮ መስራት ምናምን አትበይኝም። መስራት ወንድ ልጅ ላይፍ ነው። ህይወት እኮ ነው። ነገር ይሻላ። እኛ እኮ ሰክሰስ ላይ ወንድ ልጅ ስኬት ላይ ሲደርስ ነው ገባሻ ስኬት ላይ ሲደርስ ነው ሚስቱ የሚፈልገው መሰብሰብ የሚፈልገው ና እና እኔ ወጣጤ ሁኚ። ያን ጊዜ በምታውቂኝ የሳምናው አንቺ ስለ ትዳር እና ስለ ፍቅር ማውራሽ እና የምን ተስፋ ነው ከተግባር በላይ ተስፋ ምን ይስጥሽ? ምን ይስጥሽ? ባንቺ ደማ አትከራከሪኝ። ባንቺ ባንቺ የፈለ ኮመንት አክሰፕት ማድረግ ችግር የለብኝማ ምን አገባኝና ነው ላንቺ ብዬ ኮመንት የምቀበለው ምንም ከሌለ ምን አገባኝ። እኔ አንቺ ህይወቴ ላይ ስኬታም አደረግሽኝ አላደረግሽም ምን አገባኝ ብዬ ነው እኔ አንቺ ስኬታማ እንድትሆኝ የምጥረው። ምንም ነገር ከሌለ ንገሪኛ። እንደዚህ ስኬት ላይ ደርሰናል ሌላው እንደጋለ ልትሄጂ ነው እንዴ? እና አንቺ አብረን የሰራነው አሁን አንተ ማለት ነው ይሄ ለኔ ለኔ ፊልም እንዳለ እንደዚህ አሁን በቃላትም በተግባር ማይ ሰዶች ይሄዬው ባህል ነበረም ምንድን ነው የፈለግሽው ምንም አይመስልህም እና ምን ይመስለኝ ስራሽ እኮ ነው እና እኮ ለምን ይመስለኝ እኔ አስቀምጬ ቤትሽ አስቀምጬ ለአንቺ ኪራይ ማልገፍል ከሆነ ቤተሰቦችሽን ማረዳ ከሆነ አንቺ ምት የምትለብሽው የምትበዪውን የምትጠጪውን የማልሰጠሽ ከሆነ እና ምን ላድርግ ለምን ስራ ስራ ያለሽ ማለት ነበረብኝ ለምን እቀናለሁ ስራሽ እኮ ነው። ስራሽ ነው እኮ። ሜዳ ላይ አንደኛው ህዝብ እያየሽ አንቺን ቆንጆ ይክራም እንደዚህ እንደዚህ ብል እኔ ደስተኛ አልሆኑ እንጂ የምችለው ለምን እቀናለሁ? ወጥተሻል እኮ የቅናታም ወንድ ብንሆን በሆነማ እስከ ዛሬም እኮ አብረን ባልሆንም አብረን ባልሰራን አብረን ባልተደወጠ አይደለም ሰዎች ክራሚ ሁልሽ እኔ ድንበር ስታልፊ ሆን አንቺ ልቆጣጠር ምሽ ድንበር ምታልፊ ደግሞ በራስሽ በህይወትሽ ላይ ሲሆን በኔ ህይወት አይደለም መቅናት አትስሪ ማለት ምናምን እንደዚህ አዛውን ድም ሆን አልፈልግም፣ አልሆንም፣ ወደፊትም አልሆንም። ኢቭን ሚስ እንኳንሽ መስራት ካለብሽ መጀመሪያ እኔ ማስተዳደር ከቻልኩኝ አንቺ እንዳትሰራ ያድርጊ መንከባከብ ከቻልኩ እንጂ ካልቻልኩኝ ወተሽ እየሰራሽና እያገዝሽኝ ከሆነ ለምንድን ነው ስራሽ ላይ እንቅፋት ምን አልሆንም። ወንዳወራሽ አላወራሽ ዘጅጋ ስራሽ ነው። ጊፍተሮች አሉሽ ምናም ምናምን ነገር ከነሱ ጋር ኮንቨርሴሽን መፍጠር አለብሽ። ሶ ታይ ለማለት እኮ መስጠት አለብኝ ነገር እኮ ታይ እንኳን ባትል ማለት ነው። አላ የሆነ እንትን ያው ብቻ ይቃን መንፈስ እኮ አለ አይደል? የሆነ ነገር ምትወደው ሰው ሲያወራብ ወይ ምናም ምናም የሆነ ነገር ምታሳይ እንደሱ አይነት ሪአክሽንም ይላል። ከዛ አልፎ ደግሞ ይሄን ስራውን ምናም ከበስራት ለማደግ ምናም ከመሞከር ውጪ የሆነ ጊዜ ስናድግ ምናምን ይሻለሀል የሆነ ነገር ምናምን ብለህ እራሱ በተስፋ እኔ ሳደግ እኮ ሻል ስልኩ ሻል ለማድረግ ስሞክር አይተሻል። አንቺ እና ምን ፈለግሽ አሁን አቁም በቃ። ጌማ አቆምን። ወንድ አታውሪ፣ ወይም ደግሞ ሌላ ሰው ጋር ኮንቨርሴሽን የለሽ። እስከማውቀው ጓደኞችሽ ሴቶች ናቸው። አንድም እኔ ካስተዋውቅሽ ውጪ አንድም ጓደኛ አይቻለ አቅም የወንድ ጓደኛ እንደዚህ ታደርጊያለሽ ብዬ ጠብቄ እንትን ልጠርጥር። ፕላስ ደግሞ አሁን ያለውን ነገር ደግሞ እስኪ እንደው ከረፈደ፣ ምንም እኮ የረፈደ ነገር የለም። ባይዘው በሐቂቃው ነው ራካል ምንም አረፈደም። ለምን ይደብ አንዴ፣ አብረን ሰራን አይደል እንዴ፣ አብረን ተለወጠን። አብረን ስንለወጥ ብቻዬን አልተለወጥኩም። ምችለው ነገር ላንቺ አድርጌያለሁ። የሀብት ማማ ላይ ደርሼ አይደለም እኮ አብረን ይደጋልኩ፣ ገና ትከራከራለች ደግሞ። አሪፍ እንት እንደሆነ ሰው እንዴ፣ አትሊስት እኮ አንቺ ልንገርሽ አንድ ነገር ራስ ወዳድ ስለሆንሽ ነው የራስሽን ላይፍ አስተካከልሽ። አንቺ ውጭ ሄደሽ ታገቢያለሽ፣ ውጭ ሄደሽ ተሰራለሽ፣ ውጭ ሄደሽ የሆነ ሰው አለሽ። ከዛ ይሳም ደግሞ እዚህ ሌላ ሴት ይፈልጋል ወይም ደግሞ ላይፍ ገና። እንዴ እኔ ደደብ ነኝ እንዴ ካንቺ ጋር 3 ዓመት 4 ዓመት ደግሜ አንቺ ትተሽኝ ብትሄጂ ሌላ ሴት ላይ ለምን ብዬ የሚያጣድፈኝ ነገር ነው እኮ አይደል? ማግባት አለብሽ ስል ነው አይደለ እንደዚህ ነገራቶችን ማፈጣጠን ጀመርኩት፣ እንጂ እኮ እኔ እኮ ታውቂያለሽ ችግር የለብኝም። እዚህ ጋር ከረፈደ ብዬ ፊሊንግን ከነገርኩሽ ምንድን ነው ይህንን ያህል መንጠባረር እና፣ ምንድ ነው አማራጭ የምታጨው? ካም ምን አይነት አማራጭ፣ የትኛው አማራጭ፣ የማታቂው ሰው አማራጭሽ ስታገኝ እራሱ እኮ አላውቅም ይዚምቱ ምናምን ነገር ነው። ስለምን ኮንቨርሴሽን የሰው ልጅ ሐሳብ ይቀይራል እኮ ዛሬ አንቺን ወደድኩ ወደድኩኝ አይደለ ዛሬ አንቺን ወደድኩኝ ነገ ደግሞ እኮ የማይሆን ነገር ሲፈጠርኩ አንቺን ልጣላችላለሁ የሰው ልጅ ነኝ ትናንትና አላማ አነበረኝም ዛሬ አላማ ያስኩኝ ትናንትና ምንም አነበረኝም ዛሬው ነገር ያስኩኝ አብረን ተሳካለን አብረን እንደግ ነጋችን ምለው እኔ አንቺን የማሳድግ ምንድነው ልጅ ነሽ ንገርኝ እኔ ሰው ካሉ ልጄ ነሽ ወይ አንቺ የራሴን ላይፍ ከሆነ ውጭ ታስተካክዩ፣ እኔ የራሴን ላይፍ አላስተካክልም እንዴ? በማረገው ነገር ምን ልበልሽ? ምን ልልሽ ነው? ላገባሽ ስለምፈልግ እንኪ ለትዳር ነው ብዬሽ ነው እና እዛ ካሜራ ፊት ነው እንደዛ የምለው። መቼ መቼ ምን ውስጥሽ ምን አውቄ ማግባት እንደምትፈልጊ አውቃለሁ። አሁንም ቤት ልንገርሽ፣ ማግባት ትፈልጋለሽ እንጂ አንቺ ስለ ፍቅርሽው አይደለም። ፍቅር ይዞሽ አይደለም ሊይዝሽ አይችልም። በምን ታውቃለሽ? እኛ አለሽ፣ ሊይዝሽ አይችልም። ማታውቂውን ሰው ምን ብር ነው የምታፈቅረው? አይደለም ገንዘብ አልቸገረሽም፣ አልሀምድሊላሂ ደህና ቤት ነው የምትኖሪው። እንደዚህ እንደዚህ ይህ ቤት እኮ የቤተሰብ ቤት ነው። አንቺ ብቻሽ የምትኖሪበት ቤት፣ የትኛው ላይ ፈልገሽ ነው የምታውቂውን ሰው ነው? እኔ አንቺ እንደምታፈቅረው አላውቅም፣ አይደለ? ማለት ምን እንደዚህ ዝቅ ስል ምናምን ነገር የሚፈልገኝ ሰው የሌለ ምናምን መስሎሽ ነው ምታፈቅሪ ከሆነ ለምንድ ነው ከኔ ጋር ምታዳ- ምትዳረቀው? ለምን ነው ምታደርቂኝ? አሁን ዝም በይ። ምታፈቅሪ ከሆነ ከኔ ጋር ምንድን ያለሽ? አንቺ ነሽ እኔ ነኝ ስራ ላይ ያለ ነው? ንገሪኝ። አንቺ ነሽ እኔ ነኝ ስራ ላይ ያለ ነው? እኔ ነገ ስለማስብ ካንቺ ጋር እሰራለሁ። አንቺ ሌላ ሰው ምታፈቅሪ ከሆነ እኔ ጋር ምን ትሰራለሽ ምን ትሰሪያለሽ? ፍቅር እስከ ያዘሽ አትነግሪኝም። አንቺ አንቺ ሲጀምር ራስ ወዳነሽ ስራ የሚያስሽው አንቺ ነሽ። አንቺዬ ናንቺን ታውቂያለሽ የህሎሀ ነገር ምን ታደርጊዋለሽ? ሆድዬ ምን ታደርጊያለሽ? የመለየትንባ ፊቴን ያራሰው አንቺዬ ፊቴን ካራሰ ልሸኝሽ ጨክኜ የምወድሽን ሰው ሆድዬ የማምነሽን